ሰላም ተመልካቾቻችን እንኳን ወደዚህ ቻናል ሰላም መጣችሁ። ዛሬ በዓለም ላይ ያሉትን እጅግ አስር ሀብታም እና የገንዘብ መጠናቸውን እንመለከታለን። እነዚህ ሰዎች ያጋጠማቸውን ቻሌንጅ እንዴት እንዳሸነፉና ስኬቶቻቸውን እንዴት እንዳገኙ ለሌሎች ያበረከቱትን አስተዋጽኦ እንቃኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። አስረኛው ስቴቭ ባልመር ነው። ስቲቭ ባልመር የተወለደው አሜሪካ ውስጥ ሲሆን በዲትሮይት ሚቺጋን ውስጥ ነው ያደገው። በሂሳብና በኮምፒውተር ሳይንስ በአርቫርድ ዩኒቨርሲቲ በክብር ተመርቋል። ስቲቭ ባልመር ከቢል ጌትስ ጋር በስታንፎርድ ዩኒቨርሲቲ ተገናኙ። እንደ አውሮፓን አቆጣጠር በ1980 ወደ ማይክሮሶፍት ተቀላቀሉ። በተለያዩ ቁልፍ የስራ ቦታዎች አገልግለዋል። እንደ አውሮፓን አቆጣጠር ከ2000 እስከ 2014 ዋና ስራ አስፈጻሚ ነበር። ባልመር በማይክሮሶፍት የስራ ዘመኑ ኩባንያው ትልቅ እድገት አሳይቷል፣ የዊንዶውዝ ተደራሽነት አስፍቷል፣ የኤክስቦክስ ጌም የኮንሶል አስታውቋል እና የኩባንያው ገቢ ከፍተኛ ደረጃ ጨምሯል። ከማይክሮሶፍቱ ከወጣ በኋላ ስቴቭ ባልመር በበጎ አድራጎት ስራዎቹ ላይ በንቃት ይሳተፋል። በተለያዩ የዩኤስ ፋክትስ በኩል የመንግስት የገቢ መረጃዎች ግልጽ በማድረግ ላይ ያተኩራል። እንዲሁም የሎስ አንጀለስ ክሊበርስ የቅርጫት ኳስ ቡድን ባለቤት ነው። የስቲቭ ባልመር የገንዘብ መጠኑ ከ126 ቢሊዮን ዶላር በላይ ይገመታል። በዘጠነኛነት የምናየው ደግሞ ሙኬሽ አምባኒ ነው። ሙኬሽ አምባኒ የተወለደው በየመን ሲሆን ያደገው ህንድ ውስጥ ሙምባይ ውስጥ ነው። ከሙምባይ ዩኒቨርሲቲ የኬሚካል ምህንድስና የመጀመሪያ ዲግሪውን አግኝቷል። ከዚህም በስታፎርድ ዩኒቨርሲቲ ኤምቢ ሲኤ ለመማር ሄዶ አቋርጧል። አባቱ ከሞቱ በኋላ ሙኬሽ አምባኒ የሪላይንስ ኢንዱስትሪዎች ሊቀመንበር ሆነ። ኩባንያው በፔትሮኬሚካል በነዳጅ፣ በጨርቃጨርቅ፣ በቴሌኮሙኒኬሽን እና በችርቻሮ ዘርፎች ላይ የተሰማራ ትልቅ የህንድ ኮንግሎሜሬት ነው። አምባኒ ሪላይንስን በህንድ ውስጥ ግንባር ቀደም ኩባንያ አድርጎታል። በተለይ ጂዮ የተባለው የቴሌኮም አገልግሎት በመጀመሪያ በህንድ የቴሌኮሚኒኬሽን ኢንዱስትሪ ላይ ትልቅ ለውጥ አምጥቷል። ሙኬሽ አምባኒ በህንድ እድገት ላይ ትልቅ እምነት አለው። በቴክኖሎጂ እና በኢንፎርሜሽን ተደራሽነት አማካኝነት የዜጎቹን ህይወት ለማሻሻል ይጥራል። ሙኬሽ አምባኒ የገንዘብ መጠኑ 93 ቢሊዮን ዶላር ይገመታል። በስምንተኛነት ምናየው ዋረን ቡፌት ነው። ዋረን ቡፌት የተወለደው በኦማ ነብራሲካ አሜሪካ ነው። ገና በልጅነቱ ኢንቨስት ማድረግ ጀምሯል። በነብራሲካ ዩኒቨርሲቲ እና በኮ ኮሎምቢያ ቢዝነስ ትምህርት ቤቶች ተምሯል። ዋረን ቡፌት በሪካሼር አታይን በመብራት ኢንቨስትመንቶችን በማስተዳደር ስኬታማ ሆኗል። ኩባንያው እንደ ኢንሹራንስ፣ በሪካሼር አታይዌ ኢነርጂ እና ሌሎች ብዙ ኩባንያዎችን ይዟል። ቡፌት ቫውል ኢንቨስቲንግ በመባል የሚታወቀው የኢንቨስትመንት ስልት ይታወቃል። በረጅም ጊዜ እይታ ጥሩ የአስተዳደር ቡድን ያላቸውና በተመጣጣኝ ዋጋ የሚገኙ ኩባንያዎችን ይመርጣል። ዋረን ቡፌት በትህትናው እና ቀላል የአኗኗር ዘይቤው ይታወቃል። አብዛኛው ሀብቱን ለበጎ አድራጎት ለመለገስ ቃል ገብቷል፣ በተለይ ለቢል እና ሜሊንዳ ጌትስ ፋውንዴሽን። ዋረን ቡፌት የገንዘብ መጠኑ 146.2 ቢሊዮን ዶላር ይገመታል። በሰባተኛነት የምናየው ቢልጌትስ ነው። ቢልጌት በሲያትል ዋሽንግተን ተወለደ። ከልጅነቱ ጀምሮ ለኮምፒውተር ፍቅር ነበረው። በሃርቫርድ ዩኒቨርሲቲ ከፖል አለን ጋር ማይክሮሶፍት ተማረ። ማይክሮሶፍት በአለም ላይ ትልቁ የሶፍትዌር ኩባንያ እንደሆነ በመብራት ትልቅ ሚና ተጫውቷል። የዊንዶውስ ኦፕሬተር ሲስተም እና የማይክሮሶፍት ኦፊስ ስብሰባ በሰፊው ጥቅም ላይ የዋሉ ምርቶች ናቸው። ጌትስ ከሚስቱ ሜሊንዳ ጌትስ ጋር በመሆን ቢል እና ሜሊንዳ ጌትስ ፋውንዴሽንን አቋቁሟል። ፋውንዴሽኑ በአለም ዙሪያ እንደ ጤና ደህንነት ቅነሳና ትምህርት ባሉ ጉዳዮች ላይ ይሰራል። ቢል ጌትስ በቴክኖሎጂ ዓለም ላይ የሚያደርገው አስተዋጽኦ ከፍተኛ ነው። ወደፊትም በሳይንስ እና በቴክኖሎጂ ለሰው ልጅ እድገት ትልቅ አስተዋጽኦ እንደሚያደርግ ይታመናል። ቢል ጌትስ የገንዘብ መጠኑ 175 ቢሊዮን ዶላር ይገመታል። በስድስተኝነት ሰርጌ ብሪን፣ ሰርጌ ብሪን የተወለደው ሞስኮ፣ ሩሲያ ውስጥ ነው። በስድስት ዓመቱ ከቤተሰቦቹ ጋር ወደ አሜሪካ ተሰደደ። በስታንፎርድ ዩኒቨርሲቲ ከላሪ ፔጅ ጋር በመሆን ጎግልን ፈጠረ። ሰርጌ ብሪን እና ላሪ ፔጂ ጎግልን እንደ ፍለጋ ሞተር የጀመ ሲሆን በፍጥነት በዓለም ዙሪያ ተወዳጅነትን አገኘ። ጎግል በአሁኑ ጊዜ በርካታ የቴክኖሎጂ ምርቶችን እና አገልግሎቶችን የያዘ ትልቅ ኩባንያ ነው። ሰርጌ ብሪን በጎግል ውስጥ አዳዲስ ቴክኖሎጂዎችን በመፍጠርና በመተግበር ላይ ትልቅ ሚና ተጫውቷል። በተለይ በአርቲፊሻል ኢንቴሊጀንስ በኤአይ ዘርፍ ላይ ትኩረት አድርጓል ብሪን የቴክኖሎጂ ወደፊት ዕጣ ፋንታ ላይ ትልቅ ተጽዕኖ አለው የሰው ልጅን አቅም የሚያሰፋ አዳዲስ ፈጠራዎችን ያለማቋረጥ ይፈልጋል ሰርጌ ብሪን የገንዘብ መጠኑ 154 ቢሊዮን ዶላር ይገመታል በአምስተኝነት ላሪ ፔጂ ላሪ ፔጂ የተወለደው በሚቻጋን አሜሪካ ነው ከልጅነቱ ጀምሮ ለኮምፒውተር ፍቅር ነበረው በስታንፎርድ ዩኒቨርሲቲ ከሰርጌ ብሪን ጋር በመሆን ጎግልን ፈጠረ። ላሪ ቴጂ እና ሰርጌ ብሪን ጎግልን ወደ ትልቅ የቴክኖሎጂ ኩባንያ በማሳደግ የፍለጋ ሞተር ወደ ተለያዩ አገልግሎቶች አስፋፍተዋል። ዩቱብ፣ አንድሮይድ እና ጎግል ዋናዎቹ ክፍሎች ናቸው። ላሪ ቴጂ አዳዲስ የቴክኖሎጂ ውጤቶችን በመፍጠር ይታወቃል። በተለይ እንደ ራስ የሚያሽከረክር መኪናዎች ባሉ ፕሮጀክቶች ላይ አተኩሯል። ቴጂ የቴክኖሎጂ የወደፊት እጣ ፈንታ ላይ ትልቅ ተጽዕኖ አለው። የሰው ልጅን ህይወት ቀላልና የተሻለ ለማድረግ አዳዲስ መንገዶችን ይፈልጋል። ላሪ ቴጂ የገንዘብ መጠኑ ከ161 ነጥብ 4 ቢሊዮን ዶላር በላይ ነው። በአራተኛነት የምናየው ማርክ ዙከርበርግ። ማርክ ዙከርበርግ የተወለደው ኒውዮርክ ውስጥ ነው። በሃርቫርድ ዩኒቨርሲቲ እያለ ፌስቡክን አሁን ሜታ በመባል በሚታወቀው ከጓደኞቹ ጋር አቋቋመ። ዙከርበርግ ፌስቡክን በዓለም ዙሪያ በቢሊዮን የሚቆጠሩ ተጠቃሚዎች ያሉት ትልቅ ማህበራዊ ሚዲያ እንዲሆን አድርጓል። ኩባንያው ኢንስታግራምንና ዋትሳፕን ጨምሮ ሌሎች ታዋቂ መተግበሪያዎችን ይዟል። ዙከርበርግ በማህበራዊ ሚዲያና በቴክኖሎጂ አማካኝነት ሰዎችን በማገናኘት ላይ ትልቅ ተጽዕኖ አለው። ወደፊትም እንደ ቨርቹዋል ሪያሊቲ ባሉ አዲስ ዘርፎች ላይ ኢንቨስት እያደረገ ነው። ዙከርበርግ የቴክኖሎጂ የወደፊት ዕጣ ፈንታ ላይ ትልቅ ተጽዕኖ አለው። በተለይ የሰው ልጅ እንዴት እንደምናገኝና መረጃን እንደሚያገኝ በሚለው ላይ ለውጥ ለማምጣት ይጥራል። ማርክ ዙከርበርግ የገንዘብ መጠኑ ከ218 ቢሊዮን ዶላር በላይ ነው። ሶስተኛው ጄቪ ቤዞስ ነው። ጄቪ ቤዞስ የተወለደው በአልበርከርክ፣ ኒው ሜክሲኮ ነው። ፕሪንስተን ዩኒቨርሲቲ በኮምፒውተር ሳይንስ እና በኤሌክትሪካል ምህንድስና ተምሯል። ቤዞስ እንደ አውሮፓውያን አቆጣጠር በ1994 አማዞን እንደ የመስመር ላይ የመጽሐፍት መደብር ጀመረ። ኩባንያው በፍጥነት ወደ ሌሎች ምርቶች በመስፋፋት በአሁኑ ጊዜ በአለም ላይ ትልቅ የኦንላይን ቸርቻሪ ነው። ቤዞስ በአማዞን በኩል በኢኮሜርስ እና በሎጂስቲክስ ዘርፍ ላይ ትልቅ ለውጥ አምጥቷል። በተጨማሪ ብሉ ኦሪጂን የተባለው የጠፈር ምርምር ኩባንያ መስርቷል። ቤዞስ የደንበኞቹን እርካታ በማስቀደም እና የረጅም ጊዜ እይታን በመያዝ ይታወቃል። የቴክኖሎጂና በጠፈር ምርምር አማካኝነት የሰው ልጅን የወደፊት ጠፋንታ ለመቅረጽ ይጥራል። ጄፊ ቤዞስ የገንዘብ መጠኑም ከ239 ነጥብ አራት ቢሊዮን ዶላር በላይ ነው። በሁለተኝነት የምናየው በርናርድ ኦርኖልት ነው። በርናርድ ኦርኖልት የተወለደው ፈረንሳይ ውስጥ ነው። ከኢኮ ፖለቲክስ በምህንድስና ተመርቋል። የኤልቪኤን ሊቀመንበር እና ዋና ስራ አስፈጻሚ ነው። ኤልቪኤምኤ እንደ ሉዊ ቪተን፣ ዲዮር እና ቲፊኒ ያሉ የቅንጦት ምርቶች የሚያመርት ትልቅ ኩባንያ ነው። አርኖልድ ኤልቪኤምኤንን በዓለም ላይ ትልቅ የቅንጦት ኩባንያ እንደሆነ በማድረግ የቅንጦት ኢንዱስትሪን ተቆጣጥሯል። አርኖልድ የፈጠራ ችሎታን ከጥራት ጋር በማመጣጠን የቅንጦት ምርቶችን በመፍጠር ይታወቃል። ለረጅም ጊዜ እድገትም ትኩረት ይሰጣል። በርናርድ አርኖልት የገንዘብ መጠኑ 181.3 ቢሊዮን ዶላር በላይ ነው። በአንደኛነት የምናየው ደግሞ ኤላን መስክ። ኤላን መስክ የተወለደው ፕሮቶሪያ፣ ደቡብ አፍሪካ ውስጥ ነው። ከፕሮቶሪያ ዩኒቨርሲቲ በፊዚክስና በኢኮኖሚክስ ተመርቆ በኋላም በስታንፎርድ ዩኒቨርሲቲ ትምህርቱን ለመቀጠል ወደ አሜሪካ ሄደ። መስክ በርካታ ስኬታማ ኩባንያዎችን መስርቷል። ፔፓልን በመመስረት በኦንላይን ክፍያ ያሉ ለውጥ አምጥቷል። ቴስላን በመመስረት የኤሌክትሪክ መኪናዎችን በስፋት እንዲስፋፋ አድርጓል። ስፔስ ኤክስን በመመስረት የጠፈር ምርምርን እያሳደገ ነው። መስክ በኤሌክትሪክ መኪናዎቹ፣ በጠፈር ምርምር፣ በአርቲፊሻል ኢንቴሊጀንስ እና በሌሎች የቴክኖሎጂ ዘርፎች ላይ ትልቅ ተጽዕኖ አለው። መስክ የሰው ልጅን ወደ ሌሎች ፕላኔቶች በማስፋፋት እና ዘላቂ የኃይል ምንጮችን በመፍጠር የሰው ልጅን የወደፊት ዕጣ ፋንታ ለመቅረጽ ይጥራል። የኤላን መስክ የገንዘብ መጠንም 43 ነጥብ 9 ቢሊዮን ዶላር በላይ ነው። እነዚህ አስር ሰዎች እያንዳንዳቸው በራሳቸው መስክ ልዩ ስኬት ያገኙና በአለም ላይ ትልቅ ተጽዕኖ ያሳደሩ ናቸው። በጠንካራ ስራ፣ በፈጠራና በጽናት ማንኛውም ሰው ታላቅ ስኬት ማግኘት እንደሚችል ያሳያል። እናንተም ከዚህ ቪዲዮ የሆነ ነገር እንደተማራችሁ ተስፋ እያረኩኝ፣ ለቀጣይ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ እኔን ሰፖርት አርጉኝ። ቻው፣ ይመቻችሁ።